ማለት ቻሌንጁን አልፈክ ምናምን በቃ ሰግጫለሁ ልፈምስ ነው ምናምን ብለክ ፌስቡክ ላይ ጻፍክ። ለዛ ሳት እንደውም በቃ ታብታ ምናምን ብዙ ያጋጥምክ ነበረ። አሁን እንደውም ቀዝቅዟል። የጀመርክ ሰሙን እና ናቲዬ አድናቂክ ነኝ፣ በርታ። ፎሎ አስደርግልኝ፣ ስራ ለመጀመር ነው ንግድ ምናምን ኦንላይን ላይ ከኔኛ አስተካስኩ ወይስ መጀመሪያም ተክዘካል? መጀመሪያም ተክዣለሁ። ምን ሆንክብኝ? እስኪ የሚቻለውን ነገር እናደርጋለን፣ እናወራለን። መልካም ምሽት ይሆንልሽ። ይጮቻለሽ። ሊፈርክ እንዴት ነው? የላይፍ ጌም አሪፍ እየሄደ ነው? አሪፍ ነው። ከቲክቶከር የምትወጁ ማንን ነው? ጆን ዳንኤል፣ ከሴትስ ፊዮና፣ ማግባት የምትፈልጊው ከቲክቶካር ማንን ነው? የለም። ስንት አመትሽ ነበር? ዲምፕልሽ ያምራል። አጻፉልኝ ሪከርድ እያላችሁ ምንድን ነው? ሳኒ አመሰግናለሁ። አሁን መጨፈር ትቻለሽ። አንድ ደግሞ ጨፈራ ጋብዥን። ለመኖር፣ ለመፍጨርጨር፣ ለመስራት ብዙዎቻችሁ ምንም ምኞት የለም። የሚያስደስታችሁ ሁሉ ከዛ ነገር ጋር የተያያዘ ነው። ሰው መርዳት አያስደስታችሁ፣ ከሰው ጋር ማውራት አያስደስታችሁ። ለዛ ነው ስድስት ዘጠኝ አካውንት ፌክ አካውንት ከፍታችሁ ሴቶችን እስታክ የምታደርጉት ሴት ሴት ስታይ ነው ምት ዳግም እንደመጣ ሌላ ውራንጂ አይምሮ አስተሳሰብ እንደዛ ስለሆነ እኮ ነው። አምላካት በል ኔ፣ አለማዊ ሰው መሆኔን በምንድነው የምታውቀው? ታፕታፕ አድርጉ። የምታስበውን ነው የምነግርህ። አብዛኛው በቤተክርስቲያን ስር ተሸጉጠ ነው ሰው የምታበላሸው። አሁን ታፕታፕ አርጉ። ወሬን እኔ ልተውና ታፕታፕ አርግ። እውነቱ ሲነገረ ስማ። ወንድ ልጅ እየሞተ ያለው በድህነቱ፣ ስለምንወለድ በድህነቱ እኛ አልሞትንም። ወተር ፎር ላይፍ ቴንኪ። በድህነት ውስጥ ስለተወለድን አይደለም ምንሞት፣ ግን ብዙ ጊዜ እንደምነግራችሁ ሀብታም ስትሆን ታረገዋለ ሀብታም ስትሆን ታረገዋለ ሀብታም ብር ሲኖር ሄደ ሴትም ከፈለግ ታረገዋለ ድሀ ስትሆን ስትመኝ ታራለ የሀብታምና የድሃ ልዩነቱን አያችሁ ሀብታሙ ላይፍ እየቀጠለ ነው ሄዶ ከሴቷ ጋር ሲገናኝ ሌላ ልጅ ለመውለድ እያስረገዘ ነው አንተስ ራስን እየገደልክ ነው በምኞት ነገ ወጥተህ አትሰራም። ድሃ የሆን እኮ ለዛ ነው፣ ስለምትመኝ ነው። ላይፍ አይከብድም እያልኩ አይደለም፣ በጣም ነው የሚከብደው። በጣም ይከብዳል ላይፍ። እንዲህ ብላችሁ ቁጭ እንደሚል ሰው አይደለም እኔ። ስራ ሰራለው፣ ራይድ ሰራለው፣ ሶስት አራት ፕሮሞሽን ሰራለው፣ እዚህ ላይፍ ላይ ሰራለው፣ ስቲል ላይፍ ከባድ ነው። አራት ስራ ተሰርቶ አራት ስራ። ቴንክዩ ሰባት ሰው፣ አንዳንድ አበባ ሰጡኝ። ሰባት ሰው ወተር ፎር ላይፍ ቴንክዩ። ሽ ናት። ሰባት ሰው አራት ስራ ሰርቼ ላይፍ ከብዶኛል ላይፍ አይከብድም አለላችሁ በጣም ነው የሚከብደው ላይፍ ለመኖር በተለይ ኢትዮጵያ ውስጥ በጣም ኢማን ቴንኪው ሌላ ሁለት ሰው ጨምሩልኝ ግን እየነገርኳቸው ያለሁት አልመኝም ሰኔን ማግኘት ከፈለኩ ሄጄ ያገኛታለሁ እንጂ ሰኔን በየቀኑ ሄጄ እኔ ቪዲዮን እያየው እንትን አለ ማይንድ ሴታችን የእኛና የእኔና የእናንተ የሚለያየው የምትመኝ ከሆነ ትሞታለህ። ማታደርገው ከሆነ በደንብ ታፕታፕ አርጉ። አሁን ትሪፕል ስንት ሺህ ነው ቅጣት? ቅጣት ስንት ሺህ ነው?

ሰኒ ይሰማሻል? ሰኒ እኛ የምንጫወተውን ነው። እኛ በሶስት ምንጫው ኢንኪዝ እዚህ መታችሁ ደግሞ የእኔ ላይቭ አስታ ከወጣችሁ ዛሬ የፖሰትኩት ቪዲዮ አለ። ወተርፎር ላይፍ እና ኢማን በጣም ቴንኪዩ። ዛሬ የፖሰትኩት ቪዲዮ አለ። ስለሆነ ልጅ አካውንትን የፖሰትኩት የልጁን አካውንት ፎሎ ማድረግ እንዳረሱ እና ፎሎ ማድረግ ብቻ ሳይሆን አካውንቱን ይህን ሼር፣ ኮፒ ሊንክ አድርጉት። ብዙ ሰው መስማት ስላለበት ነው። ቪዲዮን ልጅ የፖሰትኩት የእኔ መጨረሻ ፖስትም ማለት ነው። ብዙ ሰው መስማት ስላለበት ነው። ሼር አርግታችሁ ለብዙ ሰው አድርሱልኝ።

አለቀኩ። ጨዋታው ሳጋ 6 ደቂቃ አርፍ ነው የሚደርስ። ይሰማሻል። ሶስት ቅጣት ልንገርሽ። አሁን ይሰማል። አሁን ይሰማል። ሶስት ቅጣት ልነግርሽ ነው። አሁን ይሰማል ሞም የመጀመሪያው በር ስር ሄደሽ ጀርባሽን ሰተሽን ወደ መሬት አዘግዝቀሽ ትቆሚያለሽ ያለሽ። የመጀመሪያው ኔትወርክ ጋይስ፣ እስኪ ታታ ኮፒ ሊንክ አርጉልኝ። ኮፒ ሊንክ ሁለተኛ፣ ጉራግኛ ዘፈን ከፍተሽ ትወርቅ ታደርጊያለሽ። አንደኛ አንደኛ አልሰማሁህም። አንደኛ በሩ ጋር ሄደሽ ትንበረከክ ያለሽ፣ ታዘቀዝቅ ያለሽ ወደ በሩ